ሄሎ ጠና ይስጥልኝ። ሄሎ አብሮ ይስጥልኝ። ማን እንደምን አለ ወንድሜ አብርሃም ነህ? አዎ። ማን ግን አላወቅኩም። ምናልባት እኔን ብዙ ላታውቀይ ትችላለህ። ሚዲያ የምትከታተል ከሆነ ልታውቀይ ትችላለህ። ከልሳነ ተዋህዶ ሚዲያ ነው፣ ከአውስትራሊያ ነው የምደውለው። እንዴት አለ ወንድሜ? ጥሩ ጥሩ ጥሩ። ምናልባት እርግጠኛ ነኝ ልሳነ ተዋህዶ ሚዲያ ተከታትለ ታውቅ ይሆን? አላውቅም ብዙም ላ አልፎ አልፎ እንደዚህ ስለብዙም ስለማይመች ብዙም አልከታተልም። አልፎ ነው የማየው። እግዚአብሔር ያክብርልኝ በእውነት ይቅርታ። እንግዲህ ከሰው ነው አፈላልጌ ስልክህን ያገኘሁትኝ እንዲያው አንዳንድ ነገሮችን እየሰማው ስለሆነ እንደው መጠየቅ ፈልጌ ነው። ለማንኛውም በመጀመሪያ ጤናህ እንዴት ነው? እንዴት አለ? አዎ መቼስ ደህና ነኝ ልበል እንግዲህ፣ አሞኛል። ያው ጠበል እየሄድኩ ነው። አሁን ራሱ እኮ ማውራት ጸበል ቦታ ቆኝ ነው እየሄድኩ ነው ማውራት ዋው ጸበል ቦታ በጣም አሞኛል። ምን ነው፣ በሰላም ነው። አይሞሬ ጥሩ የለም፣ ብዙ ያው ብዙ ነገር አይሞሬ ተበላሽተዋል። ጥሩ አይደለም ያለው ነዛ ነው የተጨናነቁኝ ምናምን በጣም ይቅርታ ወንድሜ፣ በጣም ይቅርታ። እግዚአብሔር ምረቱን ይላክልህ። ምንድን ነው ምንድን ነው የሚያስጨንቅ ነገር ምንድን ነው ወንድሜ? ምንስ የሚያስጨንቃል ነገር አለ ብለው እዚህ ምድር ስትኖር ከባድ ነው ህይወት። እሱስ ልክ ነው፣ እውነት ነው። እንደው ምናልባት ሚዲያውን ስለማታይ፣ ስለማትከታተል እንጂ እንግዲህ አሁን እህተ ማርያም የምትባል ሴትዮ ጋር ነው እንዲህ ያለኸው። ወይን እስከዛ ውጭ ነው። እኔ እዛ ጋር ለውም ያለሁት ማለት ምን እናለኛ እዛ ጋም የለውም። የትም የለውም። እኔ ከእግዚአብሔር ጋር ነው የለውኝ። እሷም ያው በጣም ትገርም ሰው ነች። እኔ እንደዚህ ያልጠበቅኳትም ህይወቴ ሙሉ ዝብርቅርቅርቅርቅርቅ ያለ ህይወት እንዲሆን የተበላሸ ህይወት እንዲሆን ነው ምክንያት የሆነችን ሴት ነች። በጣም በጣም በጣም ሰው አይታመንም። እኔ ሰው አላምንም ከዚህ በኋላ። በጣም ከባድ ከባድ ከባድ ሰው ነች። የሚገርም ነው። ሰው አንድ ደቂቃ እንኳን አምስት ደቂቃ እንኳን እግዚአብሔር ሰላም ሳለሰጠህ ሰው ብዙ ነገር ታድርግለታለህ። ግን ያው እሷም ከእሷም ዚጋኔ በየመንገዱ ነው ያለሁት ብቻ፣ በየቤቱ ሰው ቤት እያደረኩኝ፣ በየቤተ ክርስቲያኑ እያደረኩኝ፣ በየገዳሙ እያደረኩኝ ያለሁኝ አንዳንድ ጓደኞቼ ሄጅ እንደዚህ እያደረኩኝ ነው ያለሁኝ። ያው ስራም የለም። ብዙ ነገር ዶኩመንት ከዶኩመንትም አንፃር፣ ከገንዘብም አንፃር ብዙ ነገር ተዳክም ያለው ለዛ ነው እያጨናንቀኝ ስለሆነ ዛ ነውጥበር እየሄድክ ያለው እንዲያው አጋጣሚ በጣም ይቅርታ፣ እንዲያው በእውነት ይህንን በመስማቴ በጣም አዝናለሁኝ። እርግጥ እሰማለው እኔም አንዳንድ አልፎ አልፎ የማውቃቸው መረጃዎችም ስላሉ ስለ አንተም የተለያዩ ቪዲዮዎችን ለማቅረብ ሞክር ያለው በዚህን ሰዓት እኛ ጋር ምሽት ነው። እንዲያው እንዲህ እንዲህ አይነት ችግሮች ካሉ እንዲያው እውነታዎችን ለማውራት ጊዜ የሚኖርህ ከሆነ ሚዲያም አለኝ እና በሚዲያ ቀጥታ ስርጭት ኢንተርቪው ባደርግህ ምን ይመስልሃል? አንድ ቀን በሚመች ቀን ው ብቻ እኔ ያው አላውቅም። የኔ ባህር ነግሮት ከሆነ ሰው አላውቅም። አውቁት ከሆነ እኔ እንደዚህ እውነት እውነትን ነው የምናገረው። የአንድ ሰው አዳልቼ ማህበራሰው አይደለሁም እና እንደዚህ አይነት ነገር እንዳይጠብቁኝ። ያው እውነቱን ማውቀው ነገር የያየሁትን ነገር የተሰማኝን ነገር ከእግዚአብሔር አንፃር ከመጽሐፍ ቅዱስም አንፃር ያ ትክክል ነው ትክክል አይደለም ምለው ነገር ለመናገር ከሆነ ያው እኔ እንደነገርኩት ያው ማረፍበት ቤትም የለም እንዲሁ ቁጭ ብሎ ለሚቀረጽበትም ሰዓትም ጊዜም ስለሌለኝ ያው የመንገዱ እየሄድኩ ስለሆነ ማረፊያ ችግሮች ስላሉ ያታርፋለሁ። እኔ ያው አንዴ ጓደኛ ጋ፣ አንዴ እንዲሁ አክስቴ ጋ፣ አንዴ ቤተክርስቲያን፣ አንዴ ገዳም እየሄድኩ ነው እያደርኩ ያለኝ። ስለዚህ ያ ነገር ላይ መቸኝ ስላሜችል ፕሮሚስ አልገባሉትም። ግን ያው የሆነ የተመቸኝ ሰዓት እንትን እናደርጋለን። እንግዲህ ማቆም ነገር ለማካፈል ችግር የለውም። ወንድም ከዚህ በላይ መቸገር የለም። በእውነት ብዙዎቹ ሊማሩበት ትምህርት ሊያገኙበት ይገባል ብዬ አምናለሁ። እና ምናልባት ፈቃድ ከሆነ እና የሚመች ከሆነ ቢቻል በዚህ ሳምንት አሁን የፊታችን ከነወዲያ ዛሬ ማክሰኞ ነው። ከነገ ወዲያ ሐሙስ የእርገት ለት ማለት ነው። የሚመች ከሆነ አሊያም ደግሞ ቅዳሜ እንዲ ከሁለቱ አንድ ቀን ብንገናኝና ቃለ መጠይቅ ብናደርግ አንድ ቦታ ለማመቻቸትም እንሞክራለን። እዛ እኔን ለማግኘት ይሄንን ተውት። ቢማርበት ደስ ይለኛል። ቅዳሜ እንሞክር። ቅዳሜ ይሻላል ይመስለኛል። አሁን ጥሩ የለውም፣ ጭንቀት ላይ ነው ያለው። አሁን ራሴ ራሱ ራስን አጥፋ አጥፋ እያለኝ ነው። ጥሩ ሙድ የለውም። አይ ስለዚህ በአንድ ጤነኛ ባልሆነች ራሷን ከመቤታችን ጋር ከምታስተካክል ሴት ምክንያት ራስ ግን ማጥፋት የለብም ወንድሜ። እግዚአብሔር ያውቃል ለሁሉም ነገር፣ እንደዛ አይምሮህን አታሳስበው። እውነቱን ባይሆን ህዝብ እንኳ አውቆት ብዙ ነገሮችን ስላንተ ሰምቻለሁ፣ ግን ከባለቤቱ መስማት ነው የምፈልገው። ቅዳሜ ዕለት እንግዲህ በኢትዮጵያ ሰዓት አቆጣጠር ያው ምሳ ሰዓት ወይንም ስድስት ሰዓት ላይ ነው፣ እዚህ በእኔ በአውስትራሊያ አቆጣጠር ግን ከምሽቱ አንድ ሰዓት ማለት ነው እና የዛን ቀን ተገናኝተን እውነት እውነቱን እናወራለን እና አይዞ በርታ ነው ምለው። የዛን ቀን አገኘለሁ በሰፊው እናወራለን። መጨነቅ ማዘን የለብህም። አዎት እንደ ትሰቃይ በእውነት እሰማ ነበር። ይሄንን አንተን ስላገኘው ዛሬ በጣም እጅግ ደስ ብሎኛል። የበለጠ ደግሞ ቅዳሜ ዕለት ተገናኝተን እውነቱን ህዝብ እንዲያውቀው ያስፈልጋል። ጸበል የጀመርከውን ቀጥል፣ አታቋርጥ። አባቶችን አግኛቸው። በምክር ያግዙሃል፣ መስቀል ያሳልሙሃል። እስከዛው ድረስ በርታ ወንድሜ፣ እሺ። ክፉ ነገር እንዳታስብ። ሰሞኑን እኔ አሁን እንደነገርኩት ነው። ብዙ ጊዜ አሁን ብቻ አይደለም፣ ያው ይህን ሁሉ አመት እዚህ ጋር የቆየሁት እግሬን ከመጣሁ ጀምሮ ሰላም አላገኘሁም። በዚህ የቤተሰብ ጉዳይ አለ፣ በዚህ የማህበሩ ጉዳይ አለ፣ በዚህ የህብረተሰቡ እዚህ ያለው ጉዳይ አለ፣ የሀገሪቱ የዶክመንት፣ የስራ፣ የትምህርት ያ ሁሉ ነገር ከዛም አልፎም ያው መንፈሳዊነት ኔ ፕሮግራም ያደረኩት ብዙ መንፈሳዊ ፕሮግራሞች ነበሩ፣ ለራሴም ለህዝብ ይጠቅማል ብዬ ያሰብኩት ነበረ እና ያ መንፈሳዊ ህይወት ተባላሸብኝ፣ ተስፋ ቆረጥኩኝ። አሁን ሁሌ ነው በቃ በየቀኑ ትግሌ በቃ ራስን አጥፋ አጥፋ አጥፋ ነው የሚለኝ። እና ያ ነገር ነው በቃ ስንት ጊዜ ተመላለሽ በስንት ነገር ድኜ ነው። ስንት ጊዜ ሞክሬያለሁ እግዚአብሔር በሚያውቀው ስንት ጊዜ እንትን ብዬ ነው ተመልሼ። አሁንም ስሙን በጣም በጣም በጣም በጣም ተጨንቄ ነበረ። ጨዋ የልኩ ነበር። እና ነዛ ነው አይሞሬ ጥሩ የለም። ራሱ እንደዚህ መንገድ ባጃጅ፣ መኪና እየሳተኝ እኮ ነው የሚሉ ደብድ አዲስ አበባ ሙሉ በጉር ይሮጣል ሰው ራሴን እኮ አላውቅም ያለው እና በጣም ከባድ ነገር ነው። እስኪ እግዚአብሔር ይሻለኝ ይሆናል አላቅም ተብለው እየተጠመኮ ስለሆነ ለእግዚአብሔር ፍቅ ኦኬ መልካም እንግዲህ፣ ቅዳሜ እንገናኛለን። በእውነት ከዚህ በላይ ብዙ ማለት አልችልም፣ አይዞ በርታ ከማለት ውጭ በጸሎት እናስባለን ሁላችንም ስለሚሆነውንም ነገር ደግሞ በሰፊው እንነጋገራለን እና በእውነት እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ችግር የለው እኔ ልረሳው ስለሚችል ይደውልኝ ቀድሞ አላውቅም የት እንደሚሄድ ምን እንደማደርግ ምን እንደሚሰራ የት ወዴት እንደሚሄድ ስለማላውቅ ቀድሞው ይደውሉልኝ። አርብ እደውልልሃለሁ። እንዳላረገው አላውቅም። አርብ እደውልልሃለሁ። ታይሞሬ ጋር የለውም። የት እንደሚሄድ ራሱ አላውቅም። ስለዚህ ከጥሬት ደግሞ እንትን እንዳለልህ ቀድመው ይደውሉልኝ። አላውቅም። ቴንኪው፣ አመሰግናለሁ። ችግር የለም። እንደዛ አደርጋለሁኝ። አርብ ቀድሜ እደውላለሁ። ቅዳሜም ጠዋት አካባቢ እደውልልሃለሁ። ቴንኪው፣ አመሰግናለሁ። ሰላም ሁንልኝ። እንግዲህ፣ የተወደዳችሁ ተመልካቾቻችን በእውነት በጣም የሚያሳዝን ነው። ሴትዮዋ በእንደዚህ አይነት ህይወት በሰው ላይ ነው የምትጫወተው። ለማንኛውም ሁሉንም ታሪኩን ቅዳሜ እለት ተሰሙታላችሁ። ወንድማችን አብርሃምን ከዚህ ቀደም በተለያዩ ቪዲዮዎች ላይም አልፎ አልፎ እንደ ምሳሌ ስጠቅሰው የነበረ ልጅ ነው። ዛሬ ተሳክቶልኝ እንደ እግዚአብሔር ፈቃድ አግኝቼዋለሁ ያለውን ነገር እንግዲህ፣ ቅዳሜ በሰፊው የምናወራበት ይሆናል።